ሰላም ሰላም ውድ ቤተሰቦቼ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ በሆነ የቡላ ዱቄት እንዲሁም ደግሞ በገብስ ዱቄት የተሰራ ገንፎ እናዘጋቻለን። አብራችን ቆዩ። አለምንም የጾም ግባት ነው የምሰራው። አሁን ወደ አሰራሩ እንሄዳለን። ይኸው እንደዚህ የማገነፋበት እቃ ላይ ደግሞ እንደዚህ ውሃ አደርግበታለሁ። ውሃ እንደዚህ በኩባዬው አንድ ከግማሽ ነው የማደርገው እዚጋ እናንተ እንደ ቤተሰቦቻችሁ ሁላ እንደ ቤተሰቦቻችሁ መጠን ብታደርጉት መልካም ነው። ይኸው እንደዚህ አድርጌ እስኪፈላልኝ ድረስ እትወዋለሁ ማለት ነው። የተወሰነ ጋድኛው እስኪፈላልኝ፣ ይሄው እዚህ ጋር ፈልቶልኝ ተመልሻለሁ። እንደዚህ እንደምታዩት ጨው ለጣም አደርግበትና በመቀጠል ደግሞ ዘይት ነው የምጨምርበት። ይኸው እንደምታዩት ጨው እጨምርበታለሁ። ያው ለጣም ያህል ማለት ነው። የመፈልገውን ያህል መጠን እጨምርበታለሁ እዚህ ጋር ላይክ ሳታደርጉ የምትመለከትኝ ከሆነ ላይክ አድርጉልኝ። የእናንተ ላይክ የኔም ቪዲዮ ለሌሎች እንዲደርሱልኝ ያደርግልኛል ማለት ነው። ይሄው እንደዚህ ዘይት አደርግበትና ደግሞ ያዘጋጀውትን የገብስ ዱቄት ደግሞ እጨምርበታለሁ። የገብስን ዱቄት በዛው ነው የሚለካው እንደምታዩት ይኸው እንደዚህ ጨምርበታለሁ። የገንፎ እህል ነው የተዘጋጀ የገንፎ እህል ነው እና እንደዚህ በደንብ አድርጌ አሸዋለሁ። ይው እንደምታዩት በጣም በቀላሉ እንደዚህ ለማሸት ይረዳችኋል። እዚህ ጋር እንዳይጓጉልባችሁ በደንብ አድርጋችሁ ማሸት ይጠበቅባችኋል። ይው እንደምታዩት ቆንጆ አድርጌ እያሸሁት እያገነፋውን ያለሁት እዚህ ጋር ማገንፊያው ማመስያው ብዙም ኮንፈርት አይሰጥም፣ ግን እናንተ በምትፈልጉት አይነት ማመስያ ማድረግ ትችላላችሁ። ይው እንደዚህ እያሻውት ነው ያለሁት እስካሁን እየተመለከታችሁኝ ከሆነ ላይክ አትርሱ። የእናንተ ላይክ እኔን ያበረታኛልና እንዲሁም ቪዲዮ ለሌሎች እንዲደርስ ያደርጋልና ላይክ አትርሱ። ይኸው እንደዚህ ካደረግኩት በኋላ ቀደመ ብዬ በሌል ያሞኩት ውሃ ነበርና እሱን ደግሞ ጠብ አደርግበታለሁ። እንደዚህ ጠብ ጠብ እያደረግኩኝ እየከደንኩ እየከፈትኩ ደጋግሜ እንደምታዩት እዚህ ጋ ለተወሰነ እንዲህ በስልልኝ እየከደንኩ እየከፈትኩ ደግሞ አሸዋለሁ ማለት ነው። እንደዚህ ገንፎ በጣም በጣም ጉልበት ይፈልጋል፣ እና በደንብ ነው ማሸት ያለባችሁ። አልበዛ ካልታሸ አይጣፍጥም፣ ያው ብዙ አይበስልም። እና እንደዚህ ታሽቶ በደንብ ቆንጆ ሆኖ መብሰል ነው ያለበትና እንደምታዩት ጊዜ ውስቼ በደንብ ነው እያሸውት ያለሁት። እንደዚህ ስታደርጉት ጣዕሙም ቆንጆ ነው የሚሆነው። እናንተም ደግሞ ያለምንም እንትን ትበሉታላችሁ ማለት ነው። ያው በዚህ መልኩ አሁንም በድጋሚ እንደዛው ውሃ አድርጌ አቆየዋለሁ። አሁን እንደዚህ ደግሞ የቡላ ዱቄቱ አለኝ። ዱቄቱ ሳይሆን እዚህ ጋር ውሃ ላይ ዘፍዝፌ ፍሪጅ ውስጥ ያቆየሁት ነው እና እናንተ ዱቄቱም ካላችሁ ይሆናል። እንደዚህ አድርጌ አንድ የሾርባ ማንኪያ የሚሆን የጨመርኩበት ያው ግማሽ ግማሽ አድርጌው ነው። እንደዚህ አድርጌ በውሃ አቀላቅለዋለሁ። እዚህ ጋር በቀዝቃዛ ውሃ ነው ማድረግ ያለባችሁ። ለምን የቡላ ዱቄቱ በሙቅ ውሃ ከሆነ ያው አበሰለው ማለት ነው የሚሆንብን፣ እና እንደዚህ በደንብ አድርጌ ከመታወት በኋላ ቀደም ብዬ እያገነፋው የነበረው ላይ ደግሞ ጨምረን እናዘጋጀዋለን። ውሃ አድርጌበት ስለከደንኩት እዚህ ጋ ደግሞ በደንብ አድርጌ መልሽ አሸዋለው ማለት ነው። ይኸው እንደምታዩት ማገንፋቱ ቆንጆ እስኪሆንልን ድረስ ማገንፋት አለብን። እዚህ ጋ ትንሽ ሴት አድርጌበታለው። እዛ በደንብ ነው የማሸው። እዚህ ጋ እንደምታዩት ዘይቱን ደግሞ በጨመርካችሁ ቁጥር ያው ለማገንፋት ይረዳል፣ ይህ ያያዝላችኋል። እና ዘይት ትንሽ ጠብጠብ እያደርጋችሁ ብታሹት መልካም ነው። ያው ገንፎ ማገንፋት አትችሉም ሳይሆን፣ በእኔ ቤት የምሰራው የማዘጋጀው ነው ላካፍላችሁ የፈለግኩት። ይኸው እንደዚህ በደንብ አድርጌ እያገነፋሁትን ያለሁት አሁን፣ በመቀጠል ቀደም ብዬ ያዘጋጀሁትን የቡላ ዱቄት ደግሞ እንደዚህ በጥብጩ ያዘጋጀሁትን እጨምርበታለሁ። እዚህ ጋር ቡላውን ከጨመራችሁ በኋላ ደጋግማችሁ በፍጥነት ማማሰል አለባችሁ። ለምን እንደዚህ ካላማሰላችሁ ቶሎ ቡላው የመያያዝ አቅም አለውና ቶሎ እንትን ይብያዝና ለማገንፋት ትቸገራላችሁ። ይሄው እንደዚህ ቶሎ ቶሎ አድርጋችሁ ማገንፋት አለባችሁ። እዚህ ጋር የቡላ ዱቄቱን ጨመር አድርጋችሁ መስራት ትችላላችሁ። ያው እንደዚህ አድርጌ ነውን ያዘጋጀሁትን ያው መጠኑንም ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንዲሁም እንደናንተ ፍላጎት ማድረግ ትችላላችሁ። ይኸው እንደዚህ ከጨመርኩኝ በኋላ በሚገባ እንደዚህ ቆንጆ አድርጌ እያሸሁትን ያለሁት በጣም በጣም በጣም አሪፍ ነው የሆነው። አሁን ደግሞ የተወሰነ ጋል እንዲልልኝ ካደረግኩት በኋላ በሳህኔ ላይ ያዘጋጀዋለሁ ማለት ነው። ኦሬዲ አልቋል። የተወሰነ ትንሽ ብቻ ላግላግ እናደርገውና አዘጋጀዋለሁ ሳህኑ ላይ ማለት ነው። ያው አለምንም ውሃ ደግሞ ትንሽ መልሽ አሸዋለሁ። እዚህ ጋ እንዴት ነው መብሰሉን የምናውቀው ካላችሁኝ፣ በደንብ ከበሰለ ወይም ከታሸ ራሱ እህሉ፣ ዱቄቱ ስንጥቅጥቅ ይላል እና እንደዚህ ብታደርጉት መልካም ነው፣ ያሳውቃል። እጃችሁ ላይ ራሱ እየበሰለ ሲሄድ እየተሰነጣጠቀ ነው የሚሄደው እና አሁን ያዘጋጀሁት ደግሞ ጣባ ላይ ያዘጋጃለሁ። እንደዚህ ከድሜ ካቆየሁት በኋላ ጣባውን ደግሞ እንደነገርኳችሁ የጾም ነው የሚሰራው። ምንም አይነት የጾም ግብዓት አላደረግኩበትም እና ዘይት ነው የምጠቀመው። ማንኛውንም ዘይት መጠቀም ትችላላችሁ። እንደዚህ አድርጌ ዘይቱን ጣባው ላይ እንደዚህ ያደርግበታለሁ። ቀደም ብዬ ደግሞ ጣባውን ትንሽ ጋል ስላደረኩት፣ እነዚህ በዚህ መልኩ ይቅርታ፣ በዚህ መልኩ አዘጋጅቼዋለሁ። አሁን እንደዚህ አሁን ያዘጋጀሁትን ደግሞ ገንፎ እናደርግበታል። ይኸው እንደምታዩት እቃው ላይ ያደርግ እና ደግሞ እናዘጋጀዋለን፣ ያው እናስተካክለዋለን ማለት ነው። እንደምታዩ ስንጥቅጥቅን ማለቱ በደንብ ነው የሚያስታውቀው፣ በደንብ መብሰሉ ማለት ነው። እንደዚህ እናዘጋጀዋለን ማለት ነው። አሁን የምፈልገውን ያህል አስተካክለዋለሁ። የምፈልገው ለአመጋገብ እንዲመች ወይም ደግሞ ስናየው ለመብላት እንዲጋብዘን አድርጌ ደግሞ አዘጋጅቸዋለሁ። እንደዚህ ማሽከርከሩ እንዴት ደስ እንደሚል እና ያው ጣባው ትንሽ እንዳይጎዳብኝ ብዙ አላደረግኩትም። እንደዚህ አድርጌ አዘጋጅቸዋለሁ። አሁን በመቀጠል ደግሞ የምፈልገውን ያህል ቅርጽ እሰተውና ለመመገብ ወይም ለመብላት እንዲመቸን አድርጌ አስተካክለዋለሁ ማለት ነው። እስካሁን እያያችሁኝ ስለነበረ እጅግ በጣም አድርጌ አመሰግናለሁ። ታዲያ ሰብስክራይብ ሳታደርጉ የምትመለከትኝ ከሆነ ሰብስክራይብ በማድረግ ቤተሰብ እንሆናለሁ። እንዲህና ሌሎች ቪዲዮዎችን ለማግኘት ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ይኸው እንደዚህ እያዘጋጀሁት ነው ያለሁት። ሁል ጊዜ የምታበረታቱኝ የምትደግፉኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝላለሁ። እዚህ ጋር በደንብ አድርጌ ነው እየከፈትኩት ያለሁት። ያው ለመመገብ እንዲመችን ያው የምናደርገው ዘይትና በርበሬ እንዲገባልን ማለት ነው። እናንተ በጾም ወቅት ደግሞ ጾም ያልሆነ ወቅት ከሆነ ደግሞ እናንተ በቅቤ ማዘጋጀት ትችላላችሁ። እንደነገርኳችሁ እኔ ይህንን ያዘጋጀሁትን በጾም ወቅት ስለነበረ ምንም አይነት የጾም ግብዓት አልተጠቀምኩም እና ኦልሬዲ በዘይት ነው እያደረግኩትኝ። እንደዚህ ዘይቱንም እዚህ ጋር አንጥራችሁ መጠቀም ትችላላችሁ። ይኸው እንደዚህ አድርጌ ከከፈትኩለት በኋላ አሁን ያዘጋጀሁትን ደግሞ በርበሬ ይጨምርበታለሁ። እንደምታዩት በርበሬውን እንደዚህ ካደረግኩኝ በኋላ አቀላቅለዋለሁ። ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። ሞክራችሁት ደግሞ ከወደዳችሁት ኮመንት አድርጉልኝ። እዚህ ጋር ጌጥ ማለት እያሳመርኩት ነው። ያው አይን ይበላል አይደለም የሚባለው ስናየው ደስ ያለን እና ስንበላውን በጣም ቆንጆ ነው የሚሆነው እና በዚህ መልኩ እያዘጋጀሁት ነው ያለሁት። እዚህ ጋር ልነግራችሁ የምወደው አሁን እኔ የሰራሁት በትንሽዬ ጉላ ዱቄት ነው እናንተ ደግሞ እኩል በኩል የማድርጋችሁ መስራት ትችላላችሁ። ዋናው ቀደም ብላችሁ ገብሱን ማብሰል ነው የሚጠበቀው እና በዚህ እንደዚህ አድርጋችሁ ደግሞ መመገብ ትችላላችሁ ብዬ ነው። ይሄው እንደዚህ ለአመጋገብ እንዲሁም ለእይታ እንዲያምር አድርጌ አዘጋጅቼዋለሁ። አሁን ለማዕድ እና ወይም ወደ መቅመስ እንሄዳለን ማለት ነው። ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክራችሁት ደግሞ ኮመንት አድርጉልኝ። ይኸው በዚህ መልኩ ሰርቼ ጨርሻለሁ ማለት ነው። ይሄው ጣዕሙ እንዴት ደስ እንደሚል ደግሞ ሰርታችሁ ሞክራችሁት ደግሞ ኮመንት እንደምታደርጉልኝ ተስፋ አድርጋለሁ። ይሄን የመሰለ ቆንጆ የጾም ገንፎ ሰርቻለሁ ማለት ነው። ይሄን ደግሞ እንደነገርኳችሁ በቂቤ ማድረግ እንችላለን። ይሄው እንደዚህ ቴስት እያደረግኩት ነው ያለው እንዴት እንደሚጣፍጥ እንደ ቆንጆ እንደሆነ ልነግራችሁ አልችልም። ሞክራችሁት ደግሞ ኮመንት አድርጉልኝ። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስከሚገናኝ ድረስ ሰላም ያገናኝን እላለሁ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ